እችለዋለሁ ብለሽ ትቻያለሽ፣ እየተባልሽም ተነግሮሽ፣ ቪዥን የምታደርጊ የምታልሚው ነገር እና እየሆነ ባለው ነገር መካከል ከፍተኛ ክፍተት እየተፈጠረ ሲሄድ አንቺም ወደ ግጭት፣ አእምሮሽም ወደ ግጭት ይወስደዋል። ያ ደግሞ ወደ ሌላ መስመር ወደ ጥፋት መስመርም ልትሄጂ ትቻያለሽ። ሰዎች በዚህ ጊዜ ሽሽት ይጀምራሉ። ወደ ሱስ ሊሄዱ ይችላሉ። ወደ አልተገባ የባህሪ ሁኔታ ውስጥ ሊገቡ ይችላሉ። አካባቢያቸውን ከራሳቸው አልፎ የሚያወቁ ሰዎች ሊሆኑ ይችላሉ። ይሄ ደግሞ የበለጠ ነገሮችን እያባሰ እያባሰ ይሄዳል እና መጨረሻው ሊያምር አይችልም በዚህ መልኩ ከተካሄደ። እና ትኩረት መስጠት ያለብን ለዚህ ነው፣ ለስሜት ብልህነት እንዴት አቺቭ ማድረግ እንችላለን ብለን ልክ በትምህርት የተሻልን ለመሆን አካዳሚኩ ነገር ላይ እንደምንበረታው ይህንንም ትኩረት መስጠት አለብን፣ መረዳት አለብን። ውስጣችን ሰዎችን እንዴት መረዳት እንችላለን የሚለውን ነገር ማዳበር መቻል አለብን። ሰላም እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን፣ መረጃዎች ለማግኘት ግሬትነስ ስኩል ዶት ኮም ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።